በስማ ወል መንፈስ ቅዱስ አዶ አምላክ አመሰቡ ለሰኔ በዛት ይለት ከሆነ ሰማይ ተቅዱስ ወብሩክ መዋኢ አንድ አምላክ በሚሆን በአብ ወል መንፈስ ቅዱስም ሰኔ ሰባት በዚች ቀን ቀሊል ከምትባል ሀገር ቅዱስና ብሩክ ድል አድራጊ የሆነ አባ አበስኪሮ በሰማዕትነት ሞተ። ይህም ቅዱስ ከእንዴናው ገዥ ካሪያኖስ ጭፍራ ውስጥ ነበር። የካዲው ንጉስ የዲዮቅልጥያኖስ ስም አምልኮ ጣዖት በሆነች ትእዛዙ በደረሰ ጊዜ ወዲያውኑ ይህን ቅዱስ በህዝብ መካከል ተነስቶ ንጉሱን ረገመው፣ ጣዖታቱንም ሰደበው። ወታደርም ስለሆነው ያሰቃየው ዘንድ ማንም አልደፈረውም ነበር። ነገር ግን በንጉሥ አዳራሽ ውስጥ አሰሩት። መኮንኑም ወደ ሀገረ አስዩጥ በሄደ ጊዜ ወደ ንጉሥ ላቀው። ከእርሱም ጋር ሌሎች ወፍሊዮስ፣ አርማዮስ፣ ጴጥሮስ፣ ቀራኒዎስ የተባሉ ነበሩ። እነዚህም ክብር ይግባውና ስለጌታችን ኢየሱስ ክርስቶስ ደማቸው እንዲያፈሱ ከአባ አበስኪሮ ጋር ተስማሙ። በንጉሱም ፊት በቆመ ጊዜ በጌታችን በኢየሱስ ክርስቶስ ታመኑ። ንጉሱም ትጥቃቸውን ይቆርጥ ዘንድ በየአይነቱ በሆነ ስቃይ እንዲያሰቃዩቸው አዘዘ። ንጉሱም እንዳዘዛቸው አደረጉባቸው። ከእነዚህም ከአምስቱ ግን ራሶቻቸው የቆረጧቸው አሉ፣ የሰቀላቸውም አሉ። እንዲህም ገድላቸውን ፈጽመው የሕይወትን አክሊል ተቀበሉ። የከበረ አበስ ኪሮስ ግን ታላቅ ግርፋትን እንዲገርፉ አዘዘ። ከዚህም በኋላ ተራሶ እስከ አንገቱ ቆረጡት። እንዲገፋም በፈረስ ጅራፍም አስረው በከተማው ውስጥ እንዲጎተት አዘዘ። ይህንንም ሁሉ አደረገ። ከዚህም በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሽባ ቤት ማንደጃ ውስጥ ጨመሩት። በስቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር፣ ያስታግሰውም ነበር። ያለምንም ጉዳትም አድኖት በደህና ያስነሳው ነበር ከማሰቃ ቀይቱን በደከመ ጊዜ ከስራየኛው ሁሉ የሚበልጥ በስራዊ ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ስራየኛ አመጣለት። እርሱም የውሽባ ቤቱን ዘግተው ሽንት እንዲጨመርበት አዘዘ። እንዲሁም አደረጉ። እባብንም ይዞ በላዩ አሾካሾከ እና ለሁለት ክፍል ሆኖ ተሰነጠቀ። መርዙንና ወድቃውንም ወስዶ በብረት ወጭት አድርጎ አበሰላቸው። በውሽባ ቤት ውስጥም ወደ አባ አበስኪሮስ አቅርቦ ያንን መርዝ በላ ዘንድ ሰጠው። ቅዱሱም በላ፣ ግን ምንም ጉዳት አልደረሰበትም። ያም መሰሪ የመኳንንተ ጽልመት አለቃቸው ሆይ በዚህ ክርስቲያን ክርስቲያናዊ ላይ ኃይልህን አድርግ ብሎ ጮኸ። ምንም ምን ጥፋት ባልደረሰበት ጊዜ መሰሪው አደነቀ። ቅዱስ አበስ ኪሮስም መሰሪውን የሚረዳ ሰይጣንስ በክብር ባለቤት በጌታችን በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውኑ ጥሎ የሚንከባለለውን ክፉ ሰይጣንን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ እስከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አበስ ኪሮስ ላይም ግን ቁጣና ብስጭትን በጨመረ ጽኑ ስቃይን አሰቃየው። አባለ ዘሩም እንዲቆረጥ አዘዘ። እሱ ግን በመከራ ሁሉ እግዚአብሔርን ያመሰግን ነበር። ከዚህም በኋላ ራሱን በሰይፍ እንዲቆርጡ ታዘዘና ቆረጡት። የድል አክሊልን በመንግስተ ሰማያት ተቀበለ። ከቅዱስ አበስኪሮስ ታምራትም አንዱን እንንገራችሁ። በግብፅ ደቡብ በስሙ የታነፀች ቤተክርስቲያን ነበረች። ካህናትም ክፉ ስራ የሚሰሩ ክፎችም ነበሩ። ቅዱስ አበስኪሮስም ከክፋታቸው ተመልሰው ንስሐ እንዲገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ ሁሉም በአንድ ጊዜ ሞቱ። ከዚህም በኋላ ቅዱስ አበስ ኪሮስ በፈረስ ተቀምጦ የላላይ ግብፅ የሆነች ብያሁ ወደምትባል ሀገር ደረሰ። የሀገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበረ አበስ ኪሮስም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። በአዩትም ጊዜ ሰላምታውን አጸፋ እየተመላለሱ ተነስተው ተቀበሉት። ሁለተኛም ያቺ የሚሻትን ምድር እያመለከታቸው ከምድራቸው ጥቂት እንድትሰጡኝ እሻለሁ አላቸው። እነሱም ጌታችን፣ እስከወደድክ ይሁንልህ አሉ። መቶ የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚያም ራዕይ የተነሳ አደነቁ። ከተኙም በኋላ ቤተክርስቲያኒቱን አፍልሶ ልሶ ከግብፅ ደቡብ ወደ ላዕላይ ግብፅ ቢያሁ ወደምትባል ሀገር በመቶ የወርቅ ጀነራል ወደ ገዛት ምድር ከንዋይ ቅዱሳቷ ሁሉና ከአጸዷ ጋር አምጥቶ በዚያ አቆማል። የሀገር ሰዎችም በጠዋት ተነስተው ወደ ውጭ በወጡ ጊዜ ቤተክርስቲያኖቱ በደጃቸው አገኟት። እጅግ ፈጽመውም አደነቁም። ምስጉን እግዚአብሔርንም አመሰገኑት። ከዚያም ጊዜ ጀምሮ ድንቅ ታምራት የሚያደርግ ሆነ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባስ ጸሎት ይማረን። በረከቱም ከኛ ጋር ይሁን ለዘላለም አሜን። ሰላም ለአበስክርን ዘተአገሰ መከራ እስኪ ተወርሱ እስከ በመጥባይት ተመትራ በዕደ መኮንን ምውት ለህይወተ ክርስቶስ ዘተዘከራ ወለ ዘተቀትሉ ምስሌው ወዘተቀትሉ ጌራ ሰላም እብሎሙ ለሃምስ ሀራ በዚች ዕለት መኮንን አርማኒዎስ ያሰቃያቸው የ16 ሺህ ሰማይታት የእረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን።

በዚችም ዕለት አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው። እርሷም ሄላ በሚባል አደባባይ ያለች ሶስት ዓመት ከስድስት ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመተ ሰማይታት ነው። ከእመቤታችን ድንግል ማርያም ሰው የሆነ ሕይወትና መድኃኒት አድርጎ እሷን የሰጠን እግዚአብሔር ምስጋና ይድረሰው ለዘላለሙ አሜን።